አንድ ጊዜ ብቻ ይህንን ቅጥፈት እንስማና እንመለስ። እንዳትሰለቹ ትንሽ ደቂቃ ከኔ ጋር ሆኑ አለበት ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና መመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብቃል? ቤተ ክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብቃል። ተዘጋጅተመጠበቅ ግ ቢሆንም ገ ማሳ ተምል ማድረግ አፍንጫ መቁረጥ ዓይን መጎልጎል የሆነ ሰውነቱ መቀዳደድ ተከልክሏል። ነቢ ስ ስለም ከ ሪብሓ ስታምሩ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወሊዩ ሐንድ አሓደኩም ሸፍረተ ዋል አነ ሰው ቢላውን በደብ አድርጎ ይሳሉ። በዛነው መሳል አለክ እንግዲህ መዘጋጀት ነው። ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቁረጥ እንዳለባቸው ነው ያስተምራቸው። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ያለ። አሁን ደግሞ እስቷዝ የሚያስተላልፈውን መልእክት ሙሉን ሰምተን እንመለስ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሓደኩም ሸፍረተሁ ይላል። አንድ ሰው ቢላውን በደብ አድርጎ ይሳሉ ነው መሳል አለበት። ያም ደግሞ ሲስል

አንድ ሞት ሳይሆን ብዙ ሞት እንድትሞት ነው ነው ብዙ ሞት ነው የምትሞት። ብቻ ስቃለች። እባካቸው፣ ይህንን ቪዲዮ ሁላችሁም ሸር አድርጉትኝ። ምኑን ከምን እንዳያያዙት አላውቅም። እነዚህ ሰዎች ግን እስልምና ውስጥ ያላቸውን ጥላቻ በጋድ እያሳዩ ይገኛሉ። ቆይ እናንተ እስከ መጨረሻ ቪዲዮ መስማት ወይም ማየት የሚባል ነገር አልፈጠረባችሁም? በቀለ ነገር ስራ ይብላችሁ። ተዘጋጅታችሁ ነው ቁጭ ብላችሁ የምጠብቁትኝ። እስልምና ውስጥ እንከን ነው ስትፈልጉ የምትኖሩት ማለት ነው። እሱ የተናገረው ስለ እንሰሳ አስተራረድ፣ እናንተ ስለ ሰው ምንም ከምን አያያዛችሁትኝ። የእኛ ዲን አደለም ሰውን ሊያርድ ቀርቶ እንሰሳን እንኳን እንዴት ማረድ እንዳለብን ነው እያስተማሩ ያሉትኝ እስተዋዝ ማለት ነው። እናንተ ግን ምን ነው እኛ እንሰሳ አካል ይሆንን አላችሁ? እረ ተው፣ ነገርን አብሩዱተው የቢላዋ ስም በተነሳ ቁጥር ሊያርዱን ነው። አራጅ ሲባል ሙስሊሞች አራጅ ናችሁ። እንዴት ነው ግን ህሊናችሁ የሚቀበለው? በአላህ ይህ ሁሉ ዓመት አብራችሁ እየኖራችሁ ሙስሊሞች እያላችሁ አብራችሁ እያላችሁ ምንድን ነው የዚህን ያክል ጥግ ድረስ የምትጠሉት? እስልምና ለምንድነው እንደዚህ ፎቢያ ያለባችሁ እስከሚመስል ድረስ የሆነ ነገር ኮሽ ባለ ቁጥር እስከ መጨረሻው መስማት እንኳን አቅም የሌላችሁ? ለምንድን ነው እስልምና ውስጥ ያላችሁ ጥላቻ ጥግ ድረስ ማሳየቱ ምን ይሉታል? እስኪ መጀመሪያ አንድ ቪዲዮ ሲለቀቅ እግሮን ለማድረግ ከመቸኮላችሁ በፊት ስለምንድነው የሚያስተላልፈው ብላችሁ ለመስማት ለማዳመጥ ሞክሩ። አልሐምዱሊላህ ረብል ዓለሚን አደለም፣ እኛ ሰውን ለማረድ ይቅርና እንስሳን እንኳን ስናርግ እንዴት ማረድ እንዳለብን የሚያስተምር ዲን ነው ያለን። ግን አንዳንድ ሰዎች አንድን ቪዲዮ አምጥታችሁ ይግሮ ለማድረግ እኛ ለማ ከፍ ዝቅ ለማድረግ ከመሞከራችሁ በፊት መጀመሪያ ላይ ምንድነው የሚለው ብላችሁ እስከ መጨረሻው ድረስ የማዳመጥ ልምድ ይኖራችሁ። መጨረሻ ላይ የምታፍሩት እናንተ ናችሁ። አዑዙቢላህ። ሲቀጥል እንደዚህ እያደረጉ የሚያብላሉ ሰዎችን አንድ ነገር መንግስት ማድረግ አለበት። እንደዚህ አይነት ነገር ህግ አንድ ነገር መወሰን አለበትኝ እስልምና ከእኛም ሌላ እምነት ጋር ለማጋጨት የሚያደርጉትን ነገር መቆም አለበት። እነዚህ ልጆች ለህግ እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው ያስተምራቸው። ይህን የጭካኔ ድርጊት የሚያለግሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው። አሁን ደግሞ እስቷዝ የሚያስተላልፈውን መልእክት ሙሉን ሰምተን እንመለስ። አስተራርዳቱን

ሚላህን ነቢ ስ ላ ሰለም አንዱን ተመለከቱት። ፍየሏ ከስር አስተኝቶ እግቡን ጭኖባ ከላይ ይሰራል። ሚላው ማለት እንግዲህ ነው እውነቱ። ዲያቆንን የሚሉ በቤተ ክርስቲያን የተቀመጡ የአብይ አህመድ የኦሮሞ ዳይፐሮች የአማራና ስትጨፈጨፍ አንድ ቀን ድምፁ ነው ያውቁም እኔም ያደግኩበትና ያሳደገ ቤተሰብ የሚሆን ማህበረሰብ ቢላውን ስሎ አድርገው ዶማ ከሆነ ሮዋ እስኪወጣ ስለት መሆን አለበት ከሚል ማህበረሰብ ነው እኔ የተፈጠርኩት። ለምን ነብሷ እንዳትሰቃይ ማለት ነው። ኦኬ ይህን ግን ቆርጠው አምጥተው ኢትዮጵያ የምትባልን አገር የደም ቀጠና ለማድረግ በመስቀል የተደበቁ ካድሬዎች አምጥተው ሶሻል ሚዲያ በተኑልን ማለት ነው። እኔ ነኝ አሁን እነሱ ነው መታመን ያለባቸው። እነሱ ናቸው የእምነት አባት ወይስ እኔ ነኝ የእምነት አባት? ከሕሊናው ጋር የተጣላ ለወዱ ያደረ ካድሬ በሚሊዮን የሚቆጠርበት አገር የሙስሊም የክርስቲያን ብሎ እርስ በርስ ልጅና አባትን ለማገዳደል ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ ፍንጫ መቆረጥ፣ ዓይን መጎልጎል፣ የሆነ ሰውነቱን መቀዳደድ ተከልክሏል። ነቢዩ ሰለላሁ ዓለይሂ ወሰለም ከልክሏል። ግብሓ ስታቱም አስተራረዳችሁን አሳምር እንዴት ነው አስተራረድን ማሳመር ሲባል? ወሊዩሕድ አሓደኩም ሸፍረተው ዋል አንድ ሰው ቢላውን በደብ አድርጎ ይሳል ነው፣ እዛ ነው መሳል አለበት። እንግዲህ መዘጋጀት ነው ህግ ባለበት ሀገር፣ እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቁረጥ እንዳለባቸው ነው የሚያስተምራችሁ። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለው።

አንድ ሞት ሳይሆን ብዙ ሞት እንድትሞት ነው። እንደሞት ብዙ ሞት ነው። ሞት ሞቶች ስቃይ ታ እሷን ሲያርድ፣ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። እርሰ ቀጣዩን ተራ ሄዶ እያለ ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታጉ ስለታማቢላ ቢላ አድርጎ